አዲስ አደርገ ዛሬ ማሮ ይሄ ካለና ተግባር ስያ የቤተሰብ የቤተሰብ መተት ቤተሰቡን በሙሉ ነው ያሰሩት። የቤተሰቡን በሙሉ ነው እድል የወሰዱት። ቤተሰብ ላይ እንደ ቤተሰብ በብዛት ወይም ደግሞ በቁጥራቸው ልክ የሚደረገው መተት ሁሉንም ቤተሰብ ያስራል። ተዳራ ይዞ ስራ ይሰሩ እንደው ህርማቸውን፣ ትዳር ቢይዙ ይፈታሉ። ሞቶ ሞቶ ስራ ቢይዙም እሱንም ይተዋሉ። እርስ በርስ ይባላሉ፣ ይጨቃጨቃሉ። በተለይ በዓል ደስታ ቤታቸው ካለ ሁልጊዜ በብጥብጥ ወደ ሀዘን ነው የሚቀየረው። ከቤተሰብ እንደው አንዱ እንኳን ሞቶ ሞቶ ስራ ቢይዝ እሱም እድሉ ይበላሻል፣ ህይወቱ ይኮላሻል። የቤተሰብ መተት ቤተሰብን በሙሉ ለማሰር የሚደረግ መተት ነው። አንዳንዴ ታውቃላችሁ አይደል? በቤተሰብ ሁሉም የሚታሰርበት ጊዜ አለ። ሁሉም አንድ አይነት ችግር መልክ፣ ቁመና፣ እውቀት፣ ትምህርት ሳያጡ ብዙ ነገር አቶ የሚኖሩ የሚታሰሩ ሰዎች አሉ። አሁን እነዚህን ሰዎች እንደሚያረጋችሁ የቤተሰብ መተት ነው ብትሉ ላይገባቸው ይችላል። አንዳንዴ ችግራችንንም ሳናውቅ የምንፈልገውንም ነገር ሳናገኝ ከእግዚአብሔርም ከህይወታችንም ሳንሆን ዝም ብለን የምንባክን ቤተሰቦች አለን። እግዚአብሔር ይፍታን። አሁን ይኸው የሷ ሁሉም ቤተሰብ እንዲታሰር እድላቸው እንዲገለበጥ፣ እንዲዘቀዘቅ ነው የተደረገው። የአይምሮ ሰላቢ ማለት ምን ማለት መሰላችሁ? እንዲህ መሆናችሁ ሊሆን ይችላል፣ ወይም ደግሞ በራሳችሁም በምታውቁትም ሰው ደርሶባችሁ ሊሆን ይችላል። አንድ ጎበዝ ተማሪ ያለ እንበል። ከአንድ እስከ ሶስት በደረጃ ይወጣል፣ ወይም አንደኛ ይወጣል ከፍ እያለ ይመጣል። ድንገት ሳይታወቅ ያ ሰው ትምህርቱ ሁሉ ዜሮ ይሆናል። አንደኛ የሚወጣው መጨረሻ ወይ መሃል ይወጣል። ትምህርቱ ያስጠላዋል፣ ሰነፍ ይሆናል። አንዳንዴ ማትሪክ ላይ ጥሩ ውጤት ሲጠበቅ ሁሉ ነገሩ ዜሮ ይሆናል። ዩኒቨርሲቲ ደግሞ ገብተው እየተማሩ ወይ መንደስና ወይ ኢንጂነሪንግ ወይ ደግሞ ሕክምና ቢዝነስ ወይ ማኔጅመንት አንዱን ጥሩ ትምህርት እየተማሩ ድንገት በመሃል አምራቸው ዜሮ ገብቶ ትምህርቱ ያስጣላቸዋል። ይሄ ማለት ምንድነው? በሆነ ሰው ተመትቶ አምራቸው ሲወሰድ የአእምሮ ሰላቢ መተት ማለት ጥሩ አምራ ያለው እየተማረ ያለን ሰው አምሮን ወስዶ መጠቀም ማለት ነው። እናቶቻችን ሰይጣንን አምልጠው ወደ እግዚአብሔር ሲመጡ አያስቸግሩም። ቶሎ ነው የሚመጡት፣ ያውቁታል። ቶሎ ነው የሚቀየሩት፣ ይገባቸዋል። የሚያስቸግረው ወጣቱ ነው ብዬ መናገረው ለዚህ ነው። እንደገና አንድ ጊዜ ደግሞ በተገላቢጦሽ ወጣቶቹ ወደ እግዚአብሔር ሲመጡ እናቶች ደግሞ ትንሽ ያስቸግራሉ። አባቶች ደግሞ ትንሽ ያስቸግራሉ። ዝም በይ ደግሞ አንቺ ልታስተምሪ ነው? ወመኔ እኮ ከኋላ የመጣ ያ ምን ልጅ ለእናቷ መጣ፣ አስተማረች አንቺ እግዚአብሔር የምትነግሪኝ ምናምን ብሎ ትንሽ ወላጅነት ስሜት ለማሳየት ይሞክራሉ። ያለ ነው ቀይ በእናትና በአባቶቻችን ላይ ያለ ነገር ነው። ታግሶ ይሄንን ለቁም ነገር ማብቃት ግን ብልጠትና የልጅነት ነው። ትህትናው እንዳለ ሆኖ ሳትናገሩ፣ ሳትቆጡ ገና ለገና መንፈሳዊ ታወቅን ብላችሁ ይሄን ትምህርት ሰማን ብላችሁ ሰይጣን ምን እንደሆነ ገብቶናል ብላችሁ እናትን አባትን ማዘዝ ከባድ ነው። ማዘዝ ስላችሁ ማመናጨቅ፣ ስላልሰገዱ ስላልጸለዩ፣ አንቺ የምትይው ነገር ስላልሰሙ የሚሞቱ መስሎ የሚሰማሽ ከሆነ ከባድ ነው። ሰይጣን እግዚአብሔር ካልፈቀደ ሊቀድም ይችላል። እግዚአብሔር ከፈቀደ ግን ሰይጣን አይቀድምም። የፈለገ ቢታመሙ ይድናሉ። አታዩም? ሴትዮ እንኳን ሆስፒታል ገብቶ ነው የወጡት ተፍቶን የመለሳቸው ይሰጣሉ ውጧቸው ነበረ ተፋቸው። እግዚአብሔር አስተፋቸው በልጅቷ በሰራተኛዋ እዛው ሆስፒታል እግር ድረስ ሄዳ በጸሎት ነው መንፈሱን የያዘችው። ሊገላቸው የነበረው መንፈስ። በምን ሞቱ እንዲባል፣ በህክምና ስተትም ሊሆን ይችላል፣ በደም ግፊት በምናምን በምናምን ሞቱ እንዲባል ነው። ያው ብዙ ጊዜ እንደዚህ ነው። እናቶቻችን ብዙ ጊዜ ሲታመሙና ሮጠን ሆስፒታል ስናስገባቸው ከጸበል ጋር ከጸሎት ጋር ቢሆን ጦር ነው። ለምን ብዙ ጊዜ እናቶች ሲታመሙ ወይ ግብሩን አጓድለውበት ነው ወይ እነሱ ጸሎት ሲጀምሩና ወደ እግዚአብሔር ሲመለሱ ተናዶባቸው ነው። ከዚህ አልፍ የስጋ በሽታ እንዳለ ሆኖ ጨጓራውም፣ ኮሌስትሮልም፣ ጉበቱም፣ ያይን በሽታውም፣ ስኳሩም፣ ምኑም ምኑም አጠቃላይ አለ የሚባለው በሽታ በሙሉ የሚመጣው በመንፈስ ነው። የአባታችን የአቡነ ሀብተ ማርያምን ገድል ብታነቡ በሽታ መሆን የሚችሉ ማሳመም የሚችሉ ግን መግደል የማይችሉ መናፍስት አሉ ብሎ በዝርዝር ያስቀምጣቸዋል፣ ይናገራል እና እግዚአብሔር ሁላችንንም ይማረን፣ ይፈውሰን። እንደ ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ዘንበል አለልኝ፣ ቆይቼ ነው ቸኩዬ አይደለም። ከውጭ ሀገር ብትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ ከኑሯችሁ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሀሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል ዝም ሲል፣ ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ ሌላ ጥጋብ ስለሚሆን ዝም ይላችኋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው ነው እንጂ፣ አልወጣልኝም እዛ ሄጄ በቃ ብለ ተስፋ የምትቆርጥ ከሆነ ሲኦል ነው። ይዞም ሄደ እሱ ችግር የለበትም። ግን የእግዚአብሔርን አላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። መቆየቱ መካከል መቆየቱ መካከል እልህ መግባት የለብንም። በመቆየቱ መካከል እግዚአብሔር ለበጎ ነው። ይህን ያህል ጊዜስ መማሬ ቀላል ነው ወይ? ይህን ያህል ጊዜስ ማወቄ ቀላል ነው ወይ? ነው ትልቁ ነገር እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ በአውቶቢስ ወይም መተን ከፍለን እዚህ መቀመጣችንን ኢኮኖሚ ማውጣታችንን ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችንን ይሆናል። በረከቱን አናስተውለውም። ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው። ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል እና በኢየሩሳሌም ከተማ ቆዩ ምን እስክትሉ ድረስ ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ፣ ያንን ኃይል ስለከለበሱ። በኋላማ በቃ አንድ ቃል ሲናገሩ የህዝቡ ልብ ብቻ ይቀልጥና እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በሦስት ቀን ትምህርት ብቻ ወደ ሶስት ሺህ አራት ሺህ ህዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም። ለምን? አይነ ጥላ አብሮ እየተወለደ የእኛን ልቦናና ህሊና ለመንካት ስንት አመት ይኸው ታገለን እኮ ስንት አመት፣ ከጎርጎሪዎስ ጀምሮ ስንት አመት። ምክንያቱም ውስጥ ያለው ኃይል የመንፈስ ቅዱስን ኃይል የሚጋፋና በዘር ምክንያትም ራሱ የሚከራከር ነው። አልሰጥም እያለ ለእግዚአብሔር ለእግዚአብሔር ልጅነት አልሰጥም፣ ልጄ ነህ ዘሬ ነህ እያለ የሚታገለን ጠላት እጅ ውስጥ እኮ ያለ ነው። አይደለሁም ደግሞ ለማለት የኛ ዝግጅት ደግሞ ያጥራል። እኔ ዘርህ አይደለሁም በቃ። ድሮ ነበራ የድሮ ድሮ ቀረ። በእግዚአብሔር ዘንድ የድሮውንም ሽሮ አዲስ ኪዳን ፈጥሮልናል። አይመለከትህም የምንልበትን መንፈሳዊ ወኔ ለማበርታትና ለማጠናከር የግድ ከእግዚአብሔር ቃል መድረክ መራቅ የለብንም። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን በመንፈሳዊ ኃይል ተጎብኝተን በክርስቶስ ስጋና ደም ተባርከን የመንግስት ወራሾች እንድንሆን አምላካችን ያብቃል። ይሄ እዚህ ብዙ ቦታ ተበስቷል። ምን ቀረ? በቃ በመበሳት ብቻ ያድሜ የጨረሰ ሰይጣን ስንት ናቸው? ለስተ ሰይጣን ለምን ያዛችኋል?

ያው ሰይጣኑ ነው፣ እየተበሳ በገዛ አካሏ እሱ ይበሳላታል። እየተበሳ እየተበሳ በየቦታው አቤት። አሁን አውጭ ይሄንን በዚህ ዓመት አሁን አሁን በዚህ ጊዜ በዚህ እድሜ አሁን መበሳተን ብሎ የጆሮ ሁሉ ተበስቶ አልቋል። ቀዳዳ ብቻ ነው። አንዱ አይበቃም። እናት ትሸጣለች ኤርትራ። አሁን ደግሞ በቢታንያ ወደ ላይ ከፍ ከፍ እያለ በሚሄድበት ጊዜ የመሸኛው ስጦታ ስግደት ነበር። ይህ ስግደት የክብር ስግደት አይደለም፣ የጸጋም ስግደት አይደለም፣ የስጦታም ስግደት አይደለም። ይህ ስግደት የአምልኮት ስግደት ነው። ሰብአ ሰገል የመጀመሪያው ልደት ላይ የአምልኮት ስግደት ሰጡ። አሁን ሐዋርያት ከፍ ከፍ ሲል ደግሞ የአምልኮት ስግደት ሰጡ። ሲወለድም ስግደት ነበረ፣ ሲያርግም ምናለ ማለት ነው፣ ስግደት ነበር። ይህንን መንፈሳዊ ቡራኬ ነው ዛሬ ብዙዎቻችን የተው ነው። ቀደም ሲል የነበሩ አባቶች ጊዜያቸውና ዘመናቸውን በስግደት መንፈሳቸውን ይባርኩ ነበር፣ ያጽናኑ ነበር። ውስጥ በራስህ ደግሞ የምትባርከው ነገር ቢኖር ይሄ የአምልኮት ስግደት ነው። ሰዎች የአምልኮት ስግደትን ከተዉ ከየትኛውም ክፋት አይመለሱም፣ ከየትኛውም ተንኮል የትኛውንም ግፍ ለመፈጸም የተዘጋጁ ይሆናሉ። የአምልኮት ስግደት ምን ጊዜም ቢሆን የጸሎት አንደኛው ክፍልና አካል ነው። ዛሬ ብዙ አገልጋዮች በአምልኮት ስግደት ውስጥ ስለማይኖሩ ሁለትና ሶስት አራት አፍ ይኖራቸዋል። በዚህም ላይ ደግሞ የአለማመንም ችግር በራሱ አለ፣ የውስጥ ሕይወት ላይ ያለ ጉዳት፣ እነዚህ እነዚህ ተደማምረው መንፈሳዊ ኃይላችን ከላይ የምንለብሰው ሳይሆን ከስጋ ብቻ የምንኖረው ከስጋ ብቻ የምናከናውነው ይሆናል። ስለዚህ የእግዚአብሔር የሆነ የክብር መግለጫ የሚሆነን ኃይል እናጣለን። እና የአምልኮት ስግደት ሰገዱለትና በብዙ ደስታ ከስግደት በኋላ ደግሞ ምን አለ ማለት ነው? ደስታ አለ። ሰዎች ደስታ ርቋቸው ሁል ጊዜ የተሸማቀቀውን ዓለም ይገፋሉ። በየጊዜው ያሉት ፈተናዎች አላቋረጥ ሲላቸው ደስታ ርቆኛል ብለው ይበሳጫሉ። ደስታ ያለው በምግብ ውስጥ አይደለም። ደስታ ያለው በመጠጥ ውስጥ አይደለም። ደስታ ያለው በአምልኮት ውስጥ ነው። መስገድ ስትጀምር ነው እውነቶች የሚታዩት እውነቶችም የሚገለጡት። እና በብዙ ደስታ ወደ ኢየሩሳሌም ተመለሱ ዘወትርም እግዚአብሔርን እያመሰገኑና እየባረኩ። በመቅደስ ኖሩ ይለናል። አሁን የመንፈስ ቅዱስ ጊዜና ሰዓት ደረሰ። በአስረኛው ቀን ያ ታላቅ መንፈሳዊ እሳት መጣ፣ ባረካቸው። የጵራቅሊጦስ ጊዜና ዘመን ደረስን። ጌታችን ወዳዊታችን ካረገ በኋላ ይህን ኃይል ሊሰጠን ወደደ። ያ ኃይል ለቤተክርስቲያን ምርኩዝ ሆኖ እስከዛ ድረስ ያው ቤተ ክርስቲያን አለች፣ ክርስቲያኖች አሉ። ያ ኃይል ባይኖር ኖሮ በአንድ ዘመን ያሉ ነገስታት ሁሉንም ነገር አወዳድመውና ፈጻጽመውት አብቅቷል ክርስትና ማለት ይችሉ ነበር። ብዙ ነገሮች ከዚህ በፊት እንደወደሙት አይነት እንደዛ አውድመው ደብዛውን ያጠፉ ነበር። ግን አይቻልም ኃይል እስክትለብሱ ድረስ ያለው መንፈሳዊ መለኮታዊ ኃይልን ለቤተ ክርስቲያን የሰጣ ጸጋ ስለሆነ ያው እስከ ዛሬ ያለ በተለይም እኛ ኢትዮጵያውያን ያው እስከ ዓለም ፍጻሜ ጊዜ ድረስ እምነታችን ምንም ቢደክም ተመልሶ እንደገና ያገረሻል እንጂ ዝም ብሎ ተጨፍልቆና እንደ ጊዜው ሁኔታ ያበቃል የሚባልለት ጉዳይ አይደለም። አበቃ የተባለበት ጊዜ እንኳን ነበረ እኮ በዛ በስልሳዎቹ እና በሰባዎቹ ዘመን የዘመን ሐያላን በጣም ብዙ ፎክረው ነበረ። ግን የገሃነም ደጆች አይችሏትም የሚለው መንፈሳዊ ጸጋና ኃይል ጊዜና ዘመን ሲደርስ ሁሉም ነገር የተዘጋውም ተከፈተ፣ የተበተነውም ተመለሰ፣ የተቋጠረውም ተፈታ። እንደገና ደግሞ ሌላው መፍረስ ለሌሎች ሆነና ቁጭ አለ። ዛሬ በዛን ጊዜና ዘመን ቢሆን ይሄን ዓለም መሰብሰብ ባልቻልን ነበር ነገሩ እንደዛ የሚቀጥል ቢሆን ኖሮ የሰው ሥርዓት ስለሆነ ሰዎች ሲፈርሱ አብሮ ይፈርሳል የኢኮኖሚው ሲፈርስ አብሮ ይፈርሳል ወይም ማዕረግ ሲፈርስ አብሮ ይፈርሳል የእግዚአብሔር የሆነው ነገር ግን አይፈርስም ለምን ኃይል እስክትለብሱ ድረስ ያለው ከሰዎች የሚመጣ ኃይል ሳይሆን ከእግዚአብሔር የሚለቀቅ ኃይል ነው። የመንፈስ ቅዱስ ጠበቃ ነው እና ይህንን ለመቀበል ደግሞ ይህን ለመቀበል መንበርከክ ያስፈልጋል ማለት ነው። መስገድ ያስፈልጋል። ከዛም በመንፈሳዊ ደስታ ነው አገልግሎትን ው ስራ አለብኝ ሳይሆን የእግዚአብሔር አገልግሎት አለብኝ ማለት አለብን። ዛሬ ብዙዎቹ አገልጋዮች ስራ አለብኝ ይላሉ ስራ እንጂ መንፈሳዊ አገልግሎት አይደለም። ስራ እየሆነ ነው። አሁን የተቸገር ነው ስራ መሆኑ። በራሱ ደግሞ መናፍስቱ የበለጠ ድፍረት እንዲያገኝ አደረገው። እሱም አብሮ ሰራተኛ ስለሆነ ማለት ነው የሚሰራው ስራ አብሮ ይሰራና፣ በኋላ ግን ወደ መንፈሳዊ ግብህ እንዳትደርስ ሁል ጊዜ የራሱን የሆነ ወጥመድ በማዘጋጀት ከህሊናችንና ከአእምሯችን በላይ የተወሳሰቡ መንፈሳዊ ፈተናዎችን ያመጣብናል ስለዚህ የመንፈስ ቅዱስ ኃይል በህይወታችን በዘመናችን እንዲኖር በአምልኮታችን ውስጥ ሁልጊዜ ደስተኞች ልንሆን ያስፈልገናል ምንድን ነው አጋነት ስንት አመት ነው ኪያስገው ስምንት አመት እድሜው ስንት ነው እሱ አስራ ሶስት ምን አረከው አሰቃየዋለሁ እንዴ ነው የምታሰቃየው ጽሁፍ እንዴ ጽፍ አረገዋለሁ እጁን አሳምመዋለሁ ጽሁፍ ሊጽፍ ሲል እሺ ለምን በቃ ቤት እንዲቆጣ፣ ከዛ ቤት ይመታል። ጽሁፍ ለምን አልጻፍክም ተብሎ አ ቤት እንዲመታ። ጽሁፍ እንዴት ነው እጁን የምታሰማው? ሲጽፍ ነው። በሚጽፍበት ጊዜ እጁን እያንቀጠቀጥኩ በቃ እጁ ልፍስፍስ እንዲላ ነው። እስቲ እንዴት ነው የምታንቀጠቀጠው? እስቲ ቀጠቀጥኩ። እንደዚህ እንዲጭቅጭቅበት አድርጓሉ። ስሙ አጽፈው። ስ ማነ ስሙ? በኃይሉ። ስለዚህ አሁን አባቱ ይሄን ቢያ ታስመጥተዋለ። እስቲ ከበደ በልና ጻፍ

እንደዚህ አባቱ ይሄን ሲያይ ነው የሚናደደው። ይሄ አንተ ጾም ነው፣ ይሄኛው ይሄ እሱ ነው። ይህናህል እንግዲህ የሰውን ህይወት የመፈታተን ባህሪና ገጽታ ገጽታን ተመልከቱ። በዚህ እድሜ ወደፊት ምን ሊሆን ይችላል? ምን ልታደርገው ነው? ሀሳብ ሀሳቤ ከአንድ ከሁለት ዓመት በኋላ እንዳሳብደው አሁን የማሳበጃው መንገድ ጽሑፉን ማበላሸት በቤተሰብ ማስቀጥቀጥ ነው ቤተሰቡ ሁሉ ተናደውበታል ይጠሉታል ለምን ይጠሉታል ጽሑፍ ስለማይጽፍ ምን ይላል እሱ ታዲያ ልጁማ በጣም ይበሳጫል ምን እንደሚሆን ግራ ይገባዋል ያለቅሳል ይናደዳል ሀሳቡን እሰርቅበታለሁ ለምን ትሰርቅበታለህ እንዲማር ነው ክፍል ውስጥ እንዳያዳምጥ አዳምጥ በስተክል እንዳይሳተፍ። ሊሞት ነበር። ሁለት ጊዜ ሞክሯል። ምን ለመሆን ሊሞት? በመድሃኒት አምስት አምስት መድኃኒት ዋጠ። እኔ ግን እንዳይሞት ስለፈለኩ እንዲገለው አላደረኩት። ለምን? እንዲሰቀይ ነው የምፈልገው። እሱ ለመሞት ሲፈልግ አንተ ደግሞ እንዲሞት አልፈለግም? አዎ። ለምን? በቃ ዘላለሙን እንዲያብድ እንዲሰቀይ ህይወቱ በሙላ እንዲበላሽ የፈለግከው? አዎ። እና አትሄድ እስጢፋኖስ አላልከው? እረ ብየዋለሁ። አይሰማም። በጣም ቆርጦ ነበረ ለመምጣት ለመምጣት ቆርጦ ነበር። አዎ የቤቴ ድንግል ማርያም ምንም ሁልጊዜ እየለመነ ሲጸል የመጣው በጠዋት አስነሽኝ እስጢፋኖስ ቤተክርስቲያን እንዲሄድ አድርጊም ብሎ እና ጸሎቱን ሰማችው። ሰምተዋለች ማስቀረጥ አልቻልኩም አልቻልኩ። ስንት ናችሁ? ዘጠኝ ሺ ዘጠኝ ሺ አጋንንት ለምን በዛችሁ? ምንም እኮ በስታችሁ ምንም አላረጋችሁም። አርገናል። ምን አርጋችኋል? በፊት ለሰዎቹ ለማንም ሰው ቱ ታዛዥ ነው። ሁሉም እያገኘው ሰው ሁላ አባቱም እናቱ የሚባርኩት ነ እግዜር ያሳድግ እያሉ እግዜር ያሳድግ ይሉ ነበር። ከገባህበት በኋላ ምንም አይሉት። አንተ ደግሞ ምንድን ነው? ጠንቋይ ጠንቋይ ሰይጣና ጋንድ ሰይጣን ምን አረካት? እሷ ስትበላ እንቀናለን። ያው ቅድም ያልኳችሁ ነው ያበሻ ሰይጣን እንዲ ነው በጎመን ይቀናልልን ትቀናለ። እሷ ደህና ነገር ስትበላ እኛ እንቀናለን። አንተ ደግሞ ምንድን ነው? ቡዳ እንት ታመኑ ከያዝካት እ ሦስት አመት ነው እድሜዋ ስንት ነው እሷ እ አስራ አንድ ምንድን ነህ አንተ ሁለት ሰይጣን አንድ አጋንንት የት ያስካት? ሽንት ቤት ሽንት ቤት ሽንት ቤት። እና አንተ የት ያስካት? ጠንቋይ ቤት ነው ያስኳት። ጠንቋይ ቤት ለምን ሄደች? እሷ እናቷ መድኃኒት ነው ጠንቋይ ቤት የሆኑ ሰው ያሉ እዛ ወሰደቻት። እና የሚካኤል ስዕል ተለጥፎበታል ጠንቋይ ቤት ውስጥ። እና ጠንቋይ ቤት ነው የገባችሁት? አዎ። ስንት ሆናችሁ የገባችሁት? እሱ ዘጠኝ ነን። መሄድ ብቻ ነው ሌላ ምንም አያስፈልግም። ወጥ ነውታ። አፍለውጥ አፍለውጥ፣ ቶሎ ሁሉም አፍለውጥ ዝግጁ በቃ፣ ሁሉ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲውል እንገባለን። ቶሎ ሰባቴ ጮነ፣ ማንሽ ሮዛ፣ ሮዛ ሄጂ፣ ሮዛ አይ ሮዛ በሀይሉ ግርማ ስትጸልይ እንዴት ነው ትጸልያለህ? አው ማታ ማታ እጸልያለሁኝ። ግን በምትጸልይበት ጊዜ ቤቱ ሰላም አይሆንም፣ ለምን ይጨቃጨቃሉ? አንተ ስትጽፍ እንዴት ነው እጅህ ይጽፋል? በምትጽፍበት ጊዜ ይንቀጠቀጣል። ለምን ይንቀጠቀጣል? እኔ እንጃ ለምን እንደምንቀጠቀጥ አላውቅም። አባትህ ይደበድብሃል? በምትጽፈው ጽሑፍ ለምን? በስክል እንድጽፍለትና ጎበዝ ተማሪ እንድሆን ይፈልጋል። እሺ ታዲያ ለምን አሉልኩም? አንተ ጭራሽ ማስተውት ያቀታኛል። ያው

አመሰግናለሁ። ና ና ቆይ፣ ደስ አለ። አሁን እየቀጠቀጥክ በሱ በመቁጠሪያ በቃ ልበርታ። ጠንቋ ቤት አንቺ ነው ሄድሽው ያመኝ ነበረ። ከዛ እናት የሰደችኝ ና እዛ የሆኑ ጓሼ ነው ስማቸው የሚካኤል ስላለ። አለ ተለጥፋል። ቤታቸው ከዛ ስገጂ ያሉ ከዛን፣ ሚካኤል ቢኒ ደግሞ እንደ ቤተ ክርስቲያን አይነት መስሎኝ ሰገድኩኝና ልክ ስሰግድ የሆነች ቀይ ዘንባባ የያዘች መጣችና አትስገጂ፣ እዚ ቦታ አይኬድም፣ እዚ የጠንቋይ ነው እንጂ ቤተ ክርስቲያን አይደለም፣ አትስገጂ ብሎኝ፣ አይ እኔ ዝም ስል ጊዜ ከዛን ቡና ሲጭ ያሉኝ ቡና እንደዚህ ሲሰጥ ላያቸው ላይ ተገለበጠብኝ። ጠንቋይ ሁላ አዎ ከዛን እኔ ፈራውኝና በስመ አብ አልኩኝና ዞር አልኩኝ። በምን ነገረች፣ እንደዚህ እንደዚህ በቃ እንደዚህ ቆመ። በቃ ምሳውን የመሰለች አትስከጂ ልጄ ብላኝ። እዛ እዛ ገዳም ማርሲማ ጁራር ሲማ ሚጃለ ስሪንካር ሲማ ሚጃለ ከዛን እንደዛ እናቴ ላይም ነበረ መንፈስ ከዛን እናቴ ሞተች። ዛው እኔ ግን ደሞ አክስቴ እንደ እናት ማየት ጋር የኖርኩ ነው። ምን ብለሽ ሰገድሽ አንቺ፣ አድንኝ ባኩት ያርሽ ተሰክዘቂና አልቅሽ እያለች ልክ ላለቅሽ ሲሰል ቀያ ሴትዮ መጣችብን። ከየት መጣች እኔ አላውቅም። ዝም ብላ መጣችና ከዛ እስካሁን ድረስ ትገርፋለች። ይዩ ጥቁሩን ሰውዬ ትገርፋለች ትገርፈዋለች። ምን ታረጋለች? እኔ ዝም ነው የሚለው። እንዳልበላ ስበላ አይወድም፣ ስለብስ አይወድም፣ ስማር ደግሞ ሆን ብሎ ያስመታኛል።